በጣም በጣም ቆንጆ ቆንጆ ልጅ ልጅ ነሽ። ሰላም ሰላም፣ እንደምን ቆያችሁ? ውድ የኢትዮ ቲቶር ዩቱብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ሊታገኙ ትችላላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ ከእኛ ጋር መማር የምትፈልጉ ተማሪዎች አማርኛ እንግሊዝኛ ወይም ኦሮሚኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉ ተማሪዎች ከእኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከእነሱ ጋር ተቀላቅላችሁ በግሩፕ እንዲሁም ደግሞ ለየብቻችሁ ማጥናት የምትፈልጉ ተማሪዎች በታች ባስቀምጥንላችሁ ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ የምንመለከታቸው በጣም አስተማሪና አሪፍ የሆነ ቪዲዮ ነው ማለት ነው። ቤተሰቦቻችን ሶ ከፍቅረኛ ጋር ስናወራ ወንድም ይሁን ሴትም ስናወራ፣ መልእክት ስንለዋወጥ የምንጠየቃቸው አይነት ጥያቄዎችን ይዤላችሁ መጥቻለሁ ማለት ነው። አብዛኞቻችሁ እንደምትወዱት እርግጠኛ ነኝ። እያነበባችሁ እየጻፋችሁ ትሞክራላችሁ ማለት ነው። ቀጥታ ከመጀመሪያው ጀምረን እያንዳንዱን እያነበብን እየጻፈ እንሄዳለን ማለት ነው። ስለዚህ እናንተ ደብተርና እስክርቢቶ እንዳዘጋጃችሁ እርግጠኛ መሆን አለባችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ስለዚህ ከመጀመሪያው ነው የምንጀምረው። ቤተሰቦቻችን ፈታ ብላችሁ ነው የምትማሩት ዛሬ፣ እያንዳንዷን ነገር በደንብ አድርጋችሁ እየሞከራችሁ ለመጻፍም እንደገና ደግሞ ከእኔ በፊት ቀድማችሁ ለማንበብም እየሞከራችሁ ነው የምትማሩት ማለት ነው። ሶ የመጀመሪያዋ ምን ትላለች? ምን ምን አይነት አይነት የወንድ የወንድ ጓደኛ እንድኖርሽ እንድኖርሽ ትፈልጊያለሽ? አያችሁ ምን አይነት የወንድ ጓደኛ እንድኖርሽ ትፈልጊያለሽ? በጣም አሪፍው ማለትም ይህን ከፍቅረኛችሁ ጋር ስታወሩ ወይም ከጓደኞቻችሁ ጋር ስታወሩ ልትጠየቁ ትችላላችሁ ወይም እንደዚህ አይነት ሐሳብ የሆነ ሰው ለእናንተ ብልክላችሁ ወይም ቢጽፍላችሁ እንዴት አድርጋችሁ አንብባችሁ ትረዳላችሁ፣ የምለው ነው ማየት ያለባችሁ ማለት ነው። ከእኔ ቀደም ብላችሁ እያነበባችሁ ነው የምትሞክሩት። የመጀመሪያው ምን ይላል ማለት ነው። ቤተሰቦቻችን ምን አይነት የወንድ ጓደኛ እንድኖርሽ ትፈልጊያለሽ? በጣም አሪፍ ይሄ ያው ወንድም ሊጠይቅ ይችላል፣ ሴትም ሊጠይቅ ይችላል። ግን ብዙ ጊዜ ወንዶች ናቸው እንደዚህ የሚጠይቁት ማለት ነው። ሶ በሜሴጅ ስታወሩ እንደዚህ አይነት ጥያቄ ብትጠየቁ ምን ብላችሁ ነው የምትመልሱት? እንደገና ደግሞ ሀሳቡን በትክክል አንብባችሁ ታገኛላችሁ ወይ የምለው ነው ማለት ነው። የመጀመሪያው ጥያቄያችን ሶ ምን አይነት የወንድ ጓደኛ እንደኖርሽ ትፈልጊያለሽ የምል ጥያቄውን አይተናል ማለት ነው። የመጀመሪያውን በጣም ደስ የሚሉ ጥያቄዎች አሉ። ዛሬ ብዙ ጥያቄዎችን እናያቸዋለን ማለት ነው። ሶ የመጀመሪያው ምን አይነት የወንድ ጓደኛ እንድኖር ትፈልጊያለሽ የምለውን ጥያቄ አይታችኋል፣ አንብባችኋል። እንደገና ደግሞ እንደዚህ መጽሐፍ ከፈለጋችሁ ይሄኛውን ሳታዩ በደብተራችሁ ላይ የጻፋችሁ ትሞክራላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ኦኬ፣ ወደ ሁለተኛ እንሄዳለን። ሁለተኛዋ በጣም በጣም ቆንጆ ቆንጆ ልጅ ልጅ ነሽ ነሽ። በጣም ቆንጆ ልጅ ነሽ፣ እንደት እንዴት እስካሁን እስካሁን ፍቅረኛ ፍቅረኛ የለሽም የለሽም? በጣም አሪፍ። ይህኛው ደግሞ በጣም ደስ የሚል ጥያቄ ነው ማለት ነው። ብዙ ጊዜ እንደዚህ አይነት ነገር የሚጠቀሙ ሰዎች ሊጠቀሙ ይችላሉ ማለት ነው። ሶ በጣም ቆንጆ ልጅ ነሽ፣ እንዴት እስካሁን ፍቅረኛ የለሽም? ይህኛው ያው ብዙ ጊዜ ወንድ እንደዛ ሊጽፈ ይችላል ማለት ነው። በጣም ቆንጆ ልጅ ነሽ፣ እንዴት እስካሁን ፍቅረኛ የለሽም? ምናምን የምለው በጣም ደስ የሚል ሀሳብ ነው። ያው በአድናቆት ነው የሚጀምረው። ከዛ ደግሞ ሌላ በውስጡ ማለት የፈለገው ነገር አለ ማለት ነው ወይም እሱ ለማውራት የፈለገው ሌላ ነገር ወይም ለመጠየቅ የፈለገው ሌላ ነገር ስላለ በአድናቆት ጀምረዋል ማለት ነው። እንደዚህ አይነት ሰው እንዳይሸውዳችሁ። ኦኬ። ስለዚህ ምንድን ነው የምለው፣ በጣም ቆንጆ ልጅ ነሽ እንዴት እስካሁን ፍቅረኛ የለሽም? በጣም አሪፍ። ለምሳሌ ሴት ከሆነች ደግሞ በጣም ቆንጆ ልጅ ነህ እንዴት እስካሁን ፍቅረኛ የለህም? ለወንድ እንደዚህ ብላ ልትጽፍ ትችላለች ማለት ነው። ሶ ቤተሰቦች፣ አላማችን ምንድን ነው? ያው የፍቅር ቃላቶችን ወይም የፍቅር አባባሪዎችን እየተጠቀመን ብንሆንም ዋናው ነገራችን ግን ቁም ነገራችን መጻፍን ወይም ማንበብን በትክክል ለመጻፍና ለማንበብ ነው ማለት ነው። ሶ ከዛ እግረ መንገዱ ላይ ደግሞ ደስ የሚሉ አባባሪዎችን እየሰማን ብንሄድ በምለው ነው እንደዚህ አይነት ቪዲዮ ማመጣላችሁ ማለት ነው። ሶ በጣም አሪፍ። በጣም ቆንጆ ልጅ ነሽ እንዴት እስካሁን ፍቅረኛ የለሽም በጣም አሪፍ ሶ እንደዚህ አይነት ሐሳብ ብታገኙ በትክክል አንብባችሁ ሐሳቡን ታገኛላችሁ ወይ የምለው የእናንተ ጥያቄ የእናንተ ዋናው ቁም ነገር መሆን አለባት ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ሁለት ታይተናል አሁን ሶስተኛዋም ልክ እንደዛው በጣም ደስ የምትል አባባል ወይም ቃላት ቃላትናት ሶ እሷን እናያታለን ማለት ነው ስለዚህ ሁለቶቹን አይተናል። አሁን ደግሞ ሶስተኛ ይቷም ልክ እንደ ሁለቶቹ በጣም ደስ የሚል ሐሳብ ናት ማለት ነው። እሷን እናያታለን ማለት ነው። ከነቀደም ብላችሁ እያነበባችሁ ሐሳቡን ለመያዝ ትሞክራላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሶስተኛዋ አይን ነው አይኔ ነው ወይስ ባለፈው ካየሁሽ ይበልጥ አምሮብሻለ በጣም አሪፍ። ምንድን ነው ምነው? አይኔ ነው ወይስ ባለፈው ካየውሽ ይበልጥ አምሮብሻል። አይ እንደዚህ አይነት ሰው ደግሞ እንደዚህ አይነት ቃላቶችን የሚጠቀሙ ሰው በጣም ጀንጃኝ ሰው ሊሆን ይችላል ማለት ነው። አይኔ ነው ወይስ ባለፈው ካየውሽ ይበልጥ አምሮብሻል። በጣም አሪፍ ደስ የሚሉ ቃላቶች ናቸው። ስለዚህ በደንብ አድርጋችሁ እናንተም እያነበባችሁ ትሞክራላችሁ። ስለዚህ አይኔ ነው ወይስ ባለፈው ካየውሽ ይበልጥ አምሮብሻል ወይም ውበት ጨምሮ ነው ወይስ ከአይኔ ነው እያለ ነው ማለት ነው። ቤተሰቦቻችን ሶ እንደዚህ አይነት በጣም ደስ የሚሉ ነገሮችን እየጻፋችሁ እንደገና ደግሞ እየሞከራችሁ መለማመድ ይጠበቅባችኋል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ሶ ሶስተኛ አይኔ ነው ወይስ ባለፈው ካየሁሽ ይበልጥ አምሮብሻል የሚል ሀሳብ ነው የጻፈው ማለት ነው። በጣም አሪፍ ኦኬ። አሁን ደግሞ ቀጥታ ወደ አራተኛ ነው የምንሄደው እናንተ ግን እዚህ ጋር ያነብባችኋትን ነገር በደብተራችሁ ላይ እየጻፋችሁ መሞከር ይጠበቅባችኋል ማለት ነው ውድ ቤተሰቦቻችን በጣም አሪፍ ኦኬ ስለዚህ አሁን ወደ አራተኛ እንሄዳለን አራተኛ ይቶም በጣም ደስ የምትል ነገር ናት ስለዚህ እሱን እያየ እንቀጥላለን ቤተሰቦች እንደምትወዱት እርግጠኛ ነኝ በጣም አስተማሪ የሆኑ ሀሳቦች ናቸው። ስለዚህ እነኝህ እየሞከራችሁ በተለማመዳችሁ ቁጥር የማንበብም የመጽሐፍን ብቃታችሁን እያዳበራችሁ ትሄዳላችሁ ማለት ነው። ኦኬ ስለዚህ አራተኛ ይቷን እናያታለን። አሁን አራተኛ ይቷ ምስቴ ምስቴ ብትሆን ብትሆን ብለ ብለ የተመኛት የተመኛት ሴት አለች ወይ? ይሄኛውን የጻፈችው ደግሞ ሴት ናት ማለት ነው። እቺኛዋም ሌላ ሀሳብ ነው በውስጧ የያዘችው ማለት ነው። ሶ ምስትህ ብትሆን ብለ የተመኛሃት ሴት አለች ወይ ብላ ጠየቀች ማለት ነው። ሶ የሚጠየቀው ሰው ወንድ ነው የሚሆነው፣ የምትጠይቋ ሴት ናት እዚህ ጋር። ስለዚህ ምስትህ ብትሆን ብለህ የተመኛት ሴት አለች ወይ እያለች እየጠየቀች ወይም የእሱን ሀሳብ ለማግኘት እየሞከረች ነው ማለት ነው። እዚጋ ቤተሰቦቻችን ሶ እንደዚህ አይነት ነገር አድርጋችሁ ጠይቃችሁ የምታውቁት ካላችሁ እናንተ ታውቁታላችሁ ማለት ነው። ሶ ሚስቴር ቶን ብለ የተመኛት ሴት አለች ወይ? በጣም ደስ የምትል ጥያቄ ናት አራተኛዋ ማለት ነው። አራተኛዋንም አይተናታል ማለት ነው በዚህ መልክ አሁን ወደ አምስተኛ እንሄዳለን ማለት ነው ቤተሰቦቻችን እንደዚህ እያደግን ወደ ስምንት የሚሆኑ ጥያቄዎችን ነው የምንመለከታቸው ማለት ነው ዛሬ በጣም አሪፍ ኦኬ አምስተኛዋ ደግሞ ለመጀመሪያ ለመጀመሪያ ግዜ ግዜ ፍቅር ፍቅር የያዘሽ መቼ ነው እንዴት ነበረ ይችኛዋ ደግሞ በጣም ደስ የምትል ጥያቄ ናት ማለት ነው። ለመጀመሪያ ጊዜ ፍቅር የያዘሽ መቼ ነው፣ ከዛ ደግሞ እንዴት ነበር። ያው ከፍቅረኛችሁ ጋር ወይም ከጓደኛችሁ ጋር ስታወሪው ወሬውን ለማስረዘም ታስቀጥላላችሁ። ስለዚህ ለመጀመሪያ ጊዜ ፍቅር የያዘች መቼ ነው ብሎ ከጠየቀ በኋላ ደግሞ ፕሮሰሱም ለማየት ስለፈለገ እንዴት ነበረ፣ መጀመሪያ ስታፈቅር እንዴት ነበር የሚል አይነት ነገርም ጨምሮ አንድ ላይ ነው ያመጣው ማለት ነው። በጣም አሪፍ ሰው። ለመጀመሪያ ጊዜ ፍቅር የያዘሽ መቼ ነው፣ እንዴት ነበረ የምለውን ሀሳብ አይተናል ማለት ነው። ቤተሰቦቻችን ጥያቄው እንዲታያችሁ፣ እናንተ ደግሞ መልስ ካላችሁ ለራሳችሁ እየጻፋችሁ ትሞክራላችሁ ማለት ነው። እንደዚህ አይነት ጥያቄ ወደ እናንተ ብመጣ እንዴት ነው ትመልሱት? የምለውን ትሞክራላችሁ ማለት ነው። በጣም አሪፍ። ኦኬ አሁን ደግሞ ስድስተኛ ይቷን እናያታለን። ስድስተኛ ይቷን እችኛዋ ማለት ነው። ኦኬ ምርጥ ምርጥ ጸባዬ ምርጥ ጸባዬ ወይም ወይም የሚመችሽ ነገሬ ምንድን ነው? በጣም አሪፍ አሁንም የጠየቀው ወንድ ነው ማለት ነው። ሶ የተጠየቀችው ሴት ልትሆን ትችላለች። ስለዚህ ምንድነው ያለው ሲጠይቅ ምርጥ ጸባዬ ወይም የሚመችሽ ነገሬ ምንድን ነው? ወይም ከኔ የምትወጁ ነገሬ ወይም በጣም አሪፍ ብለሽ የሚታስብ ጸባይ ምንድን ነው ብሎ ነው የጠየቀው፣ ማለት ነው። እሷ ያው የራሷን ሀሳብ ማስቀመጡ አይቀርም። እኛ ደግሞ ጥያቄውን ብቻ ስለምንመለከት ምርጥ ጸባይ ወይም የሚመችሽ ነገር ምንድን ነው ብሎ ነው የጠየቀው ማለት ነው። ቤተሰቦቻችን፣ በጣም ደስ የሚል ጥያቄ ነው። ሶ ስድስተኛዋም በጣም ደስ ትላለች። ሰው ምንድን ነው ያልናት? ምርጥ ጸባዬ ወይም የሚመችሽ ነገር ምንድን ነው የምለው ጥያቄ ነው ማለት ነው ያየ ነው ከኔ ቀደም ብላችሁ ስታነቡ እንደዚህ በትክክል ካነበባችሁ ትክክል ናችሁ ከተሳሳታችሁ ደግሞ የቱ ጋር እንደተሳሳታችሁ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው ውድ ቤተሰቦቻችን በጣም አሪፍ ኦኬ አሁን ደግሞ ወደ ሰባተኛ እንመጣለን ማለት ነው ኦኬ ሰባተኛም መጀመሪያ መጀመሪያ ጊዜ ጊዜ ስታየኝ ስታየኝ ምኔ ነው ምኔ ነው በጣም የማድረከ? አዎ ይሄኛውን ደግሞ የጠየቀችው ሴት ናት ማለት ነው። እቺ ጠያቂዋ ሴት ራሱ በጣም ከባባድ ጥያቄዎቹን እየጠየቀች እንደሆነ እንመለከታለን ቤተሰቦቻችን። ሰው ምንድን ነው ያለችው? መጀመሪያ ጊዜ ስታየኝ ምኔ ነው በጣም የማድረከ ቤተሰቦች ከባድ ጥያቄ ነው የሚሆነው፣ ማለት ነው ያው የተማረካችሁበት እናንተ ታውቃላችሁ። ግን ጥያቄው መጀመሪያ ጊዜ ሲታይኝ ምኔ ነው በጣም የማረከ። የምለውን ሀሳብ ነው ያመጣችሁ ማለት ነው። የምለውን ጥያቄ ነው ያመጣችሁ ማለት ነው። በጣም ቆንጆ ጥያቄ ነው። ቤተሰቦቻችን ስታነቡ የራሱ እንደምትወዱት በጣም እርግጠኛ ነኝ ማለት ነው። ብዙ ደስ የሚሉ ነገሮችን ስታነቡ በዛው በእግረ መንገዱ የማንበብ ብቃታችሁን የመጻፍ ብቃታችሁንም እያዳበራችሁ ትሄዳላችሁ። እንደገና ደግሞ ስታነቡም በጣም የሚስብ ደስ የሚል ነገር ከሆነ የማንበብ የመሞከር ፍላጎታችሁን ስለሚጨምር ነው እንደዚህ አይነት ነገር ማመጣላችሁ አላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ሶስት ሰባተኛዋ ጥያቄ ሴቷ ልጅ የጠየቀችው ጥያቄ በጣም የሚደንቅ ነው ማለት ነው። ስለዚህ መጀመሪያ ጊዜ ሲታይኝ ምን ነው በጣም የማረከ የሚል ጥያቄ ነው የጠየቀችው ማለት ነው። ቤተሰቦቻችን ያው መልሱን ከእናንተ በኮመንት ላይ ጠብቃለሁ ማለት ነው። የየራሳችሁ ነው የምትመልሱት ማለት ነው። አሁን ወደ መጨረሻ አካባቢ ደርሰናል ቤተሰቦቻችን የመጨረሻኛ አይቷን አይተና አይተናት እንጨረሳለን ማለት ነው። ሶ የመጨረሻዋ ምን ትላለች? የሚወድሽ ባል ወይስ ሀብታም ባል ነው ምኞትሽ? ይህኛው ደግሞ በጣም ከባድ ጥያቄ ነው ማለት ነው ቤተሰቦቻችን አብዛኞቻችሁ ወይም አብዛኛው ሰው የሚወደኝ ባል እንደምል እርግጠኛ ነኝ። እንጂ አንዳንድ ሰው ደግሞ ሀብታም ባልም ቢሆን ደስ ይሏል በልቡ ማለት ነው። ሶ የትኛውን እንደምትመርጡ ኮመንት ላይ ታስቀምጡልኛላችሁ ማለት ነው። የሚወድሽ ባል ወይ ሀብታም ባል ነው ምኞትሽ ይላል የመጨረሻው ጥያቄ፣ በጣም አሪፍ። ሶ መጨረሻ ላይ የሚወድሽ ባል ወይስ ሀብታም ባል ነው ምኞትሽ፣ ወይ የምትፈልጊው የሚወድሽን ባል ነው ወይስ ሀብታም ባል ነው የምትፈልጊው፣ የምለውን ነገር ነው የተጠየቀችው ማለት ነው። ሶ ቤተሰቦቻችን፣ እናንተም ደግሞ እንደዚህ አይነት ጥያቄዎች ቢመጡ ምን አይነት መልስ እንደምትመልሱ ኮመንት ላይ ታስቀምጡልኛላችሁ ማለት ነው። ስምንቱንም በደንብ አድርጋችሁ እየሞከራችሁ እንደገና ደግሞ በደብተራችሁ ላይ እየጻፋችሁ እንድትሞክሩ አበረታታችኋለሁ። ውድ ቤተሰቦቻችን፣ በጣም የሚደንቅና አሪፍ የሆነ ትምህርት ነው ማለት ነው። እንደዚህ እየተማረ እንቀጥላለን። እናንተ ደግሞ ላይክና ሼር ኮመንት እያደርጋችሁ ደስ ያላችሁትን ነገር እየጻፋችሁ ካበረታታችሁኝ እኛ የበለጠ እንድንሰራ ያግዘናል፣ ይረዳናል ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዝኛ፣ ኦሮምኛ በተለያየ አጋጣሚ የትምህርት እድል ያላገኛችሁት፣ ግን ፈርታችሁ ሊሆን ይችላል፣ ወይም በየትኛውም አጋጣሚ ለመማር ያልወሰናችሁ ዛሬ ጀምራችሁ ወሰናችሁ እኛ ጋር በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ የምትወጡበትን እድል አመቻችተንላችኋል ማለት ነው። ሶ በታች ባስቀመጥነው ስልክ እየደወላችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መጀመር ትምህርታችሁን መቀጠል ትችላላችሁ ማለት ነው። ቤተሰቦቻችን ስላዳመጣችሁ እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። ሳብስክራይብ ያላደረጋችሁት ሳብስክራይብ አድርጉ። ጥያቄ ካላችሁ ከኮመንት መስመር ላይ ማስቀመጥ ትችላላችሁ። በሌላ ቀን በአስተማሪ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።